ሰላም ጤና ያስጥልኝ። የተወደዳችሁ የቃሉ ቤተሰቦች፣ ባለፈው ጊዜ የነህሚያን መጽሐፍ ዳሰሳ ጀመረናል። ሸክም ሪስቶሬሽን ወይም ታደሰው በሚል ርዕስ አንድ ነገር አንስተን ተነጋግረናል። ምዕራፍ ሁለትን እናያለን ዛሬ። የምዕራፍ ሁለት ቁልፍ ዋና ሀሳቡ ያለው የሰማይ አምላክ ያከናወነልናል፣ እኛም ባሪያዎቹ ተነስተን እንሰራለን በሚለው ጥቅስ ላይ ነው። ነህሚያ የሸክም ሰው እንደሆነ ባለፈው ጊዜ ተመልክተናል። ሸክም ካለ ጸሎት አለ። በሸክም ውስጥ የሚመላለሱ ሰዎች ህይወታቸው የጸሎት ነው። አቅጣጫ ያለው ክብደትና ተሰሚነት ያለው የጸሎት ህይወት ማለት ነው። በሁለተኛ ደረጃ ራእይ ይመጣል። ሸክም ካለ ራእይ ይመጣል። እግዚአብሔር የሚፈቅደው በሸክም ለሚመላለሱ ሰዎች ከሚሰጠው ትልቁ ስጦታ አንዱ ምንድን ነው? ራእይ ነው። ያ የእሱ መለኮታዊ ዓላማ መሬት ላይ ረግጦ እውን እንዲሆን ስለሚፈልግ ራእይን ይሰጣቸዋል፣ ክንውንን ይሰጣቸዋል። በሦስተኛ ደረጃ መሪዎች ይነሳሉ ይሸከማል ወገኖቼ፣ ወይ ራእይን። ከዛ መሪ ተያይዞ የሚመጣ የሸከሙ ውጤት ነው። አንድ ሰው መሪ ነው የሚባለው ወንበሩ ላይ ስለተቀመጠ አይደለም። ነገር ግን ማህበር ውስጥ ሲመላለስ የሰዎች ሁሉ ዓይን ወደሱ ሊሆን ይችላል። የሚያመጣቸው ሐሳቦች የእሱ ሶሉሽኖች፣ የሚያመላክታቸው አቅጣጫዎች ሁሉ ተቀባይነት ያላቸው መልካም ውጤት ያላቸው ስለሆኑ ሰዎች ሁሉ ይህን ሰው ሊመለከቱ ትችላሉ። ተጽዕኖ የሚፈጥር ሰው ስለሆነ ማለት ነው። መጽሐፍ ቅዱሳችንን ስናይ እነ ሳኦልን ስንመለከት ሸክም የለሽ መሪዎች ነበሩ። ዮርብዓምን ስትመለከቱ ሸክም የለሽ መሪ ነበረ። ሳኦል እንደ ህዝቡ ፈቃድ የመጣ ንጉሥ ነው። እግዚአብሔር ለሳሙኤል አለው፣ የህዝቡን ቃል ስማ አለው። ህዝቡ የፈለገው ምንድን ነው? እንደ አህዛብ ያለ ንጉስ አንገስልም ብለው ሳሙኤልን ጠየቁት። አነገሰላቸው። ይህ ንጉስ ሲመጣ ታክስን፣ ከፍተኛ የሆነ ታክስን በህዝቡ ላይ ይጭንባቸዋል። ያላቸውን ይቀማቸዋል፣ ይወስድባቸዋል። ልጆቻቸውን ለጦርነት ይመለምልባቸዋል። ይህ ንጉስ እግዚአብሔርን የሚፈልግ ንጉስ አይደለም። ልብ በሉ፣ ህዝቡን የሚወድ ከሆነ እግዚአብሔርን ይወዳል። የእግዚአብሔርን ህዝብ የሚወድ እግዚአብሔርን የሚወድ ብቻ ነው። ሳኦል ልብ አልነበረውም በተቃራኒው ዳዊትን ስትመለከቱት የሚገርም አይነት መሪ ነው ሸክም ነበረው ለእስራኤል ሸክም ነበረው ለኢየሩሳሌም ሸክም ነበረው ለታቦቱ ሸክም ነበረው ለእግዚአብሔር ህግና ስርዓት ሸክም ነበረው ለአምልኮ ለዚህ ነው እግዚአብሔር እንደ ልቤ ብሎ እየጠራው ዳዊት ስልጣን ላይ ሲወጣ ለህዝቡ ጽድቅንና ፍርድን አደረገላቸውናል ዋይ የሸክም ንጉሥ ስለነበረ ህዝቡን ስለሚወድ ለህዝቡ ልብ ስለነበረው ማለት ነው ነህምያ እንደዚህ አይነት ሰው ምዕራፍ ሁለት ነው ዛሬ የምንለው ምራፍ ሁለትን እናያለን። የሰማይ አምላክ ያከናውንልናል እኛም ባሪያዎቹ ተነስተን እንሰራለን ይላል። ምራፉን ለሁለት ከፍለን ነው የምናየ ሰፋ ያለ ሀሳብ ስላለው፣ ዛሬ መጀመሪያውን ክፍል ከቁጥር አንድ እስከ ስምንት ያለውን እንመለከታለን። በሚቀጥለው ጊዜ እስከ መጨረሻው ከቁጥር ዘጠኝ እስከ መጨረሻ ያለውን ሀሳብ እናያለን። ዛሬ እንዲሠራው ፍቀድልኝ ብሎ ለንጉሱ ለአርጤክሰስ ነህምያ ባቀረበው ጥያቄ ላይ ተመስርተን ምራፍ ሁለትን እንጀምራለን። አብራችሁን እንድትቆዩ በትህትና ጋብዣችኋለሁ። መልካም ቆይታ እንግዲህ ባለፈው ጊዜ እንዳልነው ነህሚያ የሸክም ሰው ነው። ለልቡ ለህዝቡ ልብ ነበረው ተባብለናል። አራት ወር ሙሉ ሲጸልይ ቆይቶ ወደ ንጉሱ ወደ አርጤክሰስ ይገባል። በገባ ጊዜ አርጤክሰስ አንድ ነገር ይለዋል። በንጉሱም በአርጤክሰስ በሀያኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሱ ሰጠሁት ይላል። ንጉሱ ተቀምጧል፣ ቤተ መንግሥት ውስጥ አጠገቡ ደግሞ የወይነ ጠጅ አለ። የነህሚያ ስራ ምንድን ነው? ንጉሱ ከመጠጣቱ በፊት ይሄንን የወይነ ጠጅ ቼክ ማድረግ ነው። ለንጉሱ ሴፍ ነው ወይስ አይደለም ብሎ ማለት ነው። ጠጋ ሲለው ንጉሱ ሲመለከተው፣ ነህሚያን አንድ ነገር ኦብዘርቭ ያደርጋል። ቀድሞ ግን በፊቱ ያለ ሐዘን እኖር ነበር። ንጉሱም ሳትታመም ፊትህ ምን ነው አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ ይላል። ይህ በጣም ሰፊ የሆነ ፐርሰናል እንትሜንት የሆነ ነገር ነው የሚያወሩት። በአርጤክሰስ ወይ ደግሞ በሜዶ ፐርዢያን አትሊስት በነሱ የመንግስት ከውድ ን አሰራር አንድ ቤተ መንግስት ውስጥ የሚሰራ በተለይ ከንጉሱ ጋር በቅርበት የሚሰራ ሰው ሁል ጊዜ ፊቱ ደስተኛ መሆን አለበት፣ የሰላም ፊት ማሳየት አለበት። በንጉሥ ፊት ለምቦጩን ጥሎ አዝኖ ተክዞ ቆዝሞ መቅረብ እንደ ስድብ፣ እንደ ቫዮሌሽን ስለሚያዩት እንደ ትልቅ መተላለፍ ስለሚታይ ቅጣት አለው። አንዳንድ ጊዜ እስከ ሞት ድረስ ይደርሳል ያ ቅጣት። ነህሚያ እጅግ ፈራው ያለው ለዛ ነው። ሳትታመም ፊትህ ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ እኔም እጅግ አድርጌ ፈራሁ ብሎም ነህሚያ ይናገራል። ፈራ ደነገጠ። ምክንያቱም ንጉሱ ሊቀጣው ይችላል፣ ኢቨን ሊያስገድለው ይችላል። ግን ይሄ ንጉስ በጣም ነህሚያን በጣም በጣም ነው የሚወደው። የሚገርማችሁ ነገር ነህሚያ በዚህ ንጉስ ፊት ትልቅ ሞገስ ያለው ሰው ነው። እንደ ጓደኛ አድርጎ ያቀረበው ሰው ነው። ይሄ ጥያቄውን ራሱ ስትመለከቱት፣ ይሄ የልብ ሐዘን ነው እንጂ ሌላ ነገር አይደለም ብሎ ሲናገር ምን ያህል ነህምያን እንደሚያውቀው ያመለክታል። ልብ ለልብ ይተዋወቃል፣ እንደ ጓደኛ ነው። ነህምያ ግን ኮድ ስላለ የመንግስት ከውድ ስላለ እዛ አካባቢ ያሉ የንጉሱ አንዳንድ ኃይለኞች ጃንደረቦች መጥተው አንጠልጥለው ሊያወጡት ይችሉ ነበረ። ነገር ግን በቀረብ ብሎ ነው የተናገረው። ምን ነው ለምን አዘንክ ብሎ ጠየቀው። ነህምያ ፈራሁ ብሎ ይናገራል። አራት ወር ሙሉ ግን ሲጸልይ ነበረ። ምንድነው ነህምያን እንደዚህ ያደረገው? ነው እዚህ የሸክም ሰው ነው። አራቱን ሙሉ ጸልዮ አመጦ በእግዚአብሔር ፊት መጥቶ ራእይ ተሰጥቶት ምን መስራት እንዳለበት ከእግዚአብሔር ተቀብሎ ወደ ስራ ቢመለስም እንኳን እስቲል ነህሚያ ልቡ ከብዷል። የህዝቡ ነገር አሳዝኖታል፣ ልቡን ሰብሮታል። ሸክም በላይ ውለሃል። በጣም ሀይለኛ የሆነ ነገር በላይ ውለሃል። ልብ ብላችሁ ስሙኝ። ብዙ ጊዜ ራእዮች ሲበላሹ እናያለን ብዙ ጊዜ ራእዮች ሩቅ ሳይሄዱ መሀል መንገድ ላይ ተሰነካክለው ማምጣት የሚገባቸውን ውጤት ሳያመጡ ይቀራሉ። መሃል መንገድ ላይ ይቀራሉ፣ ጥያቄ ሆኖ ይቀራሉ። ለዚህ ነው ብዙዎቻችን እንዴት ነው ራእይ የሚበላሸው ብለን እንጠይቃለን። ከሰዎች ጋር ነው የምንሰራው። ሰዎች የዚህ ራእይ ተባባሪዎች ናቸው። ሰዎች ከእናንተ አጠገባሉ። ብቻችሁን የምትሰሩት ነገር የለም። እዚህ ምድር ላይ የእግዚአብሔር ቤት ስራ በወንድሞች ነው የሚሰራው፣ በእህቶች ነው የሚሰራው፣ በቤተሰቦች ነው የሚሰራው። ስለዚህ በምንሰራበት ጊዜ ራእዩ ተቀባይነት እንዲኖረው ከሚያደርገው ነገር እኛ የተቀበልነውን ራእይ በትክክል ሰዎች ሊረዱት በሚችለው ቋንቋ ማሳየት መቻልና አለመቻላችን ይሄ ራእይ ስኬት ላይ ይውደቅ አይውደቅ ይወሰናል። ይከናወናል ወይም አይከናወንም ወደ መሆን ይመጣል ወይም አይመጣም የሚለውን ነገር ይወስናል፣ እንዴት አድርገን ፕሬዘንት እንደምናደርገው ነህሚያ ሲጠየቅ አንድ የተናገረው ነገር አለ። የፐርዥያን ህዝብ ለሞቱ አንሰስተሮቻቸው ቤተሰቦቻቸው ከፍተኛ አክብሮት አላቸው፣ ለሙታን አክብሮት አላቸው። በዚህ ዘመን እንኳን የሙታን ቀን ተብሎ የሚከበር በዓል አለ በተለይ በላቲን አሜሪካ በሜክሲኮ አካባቢ ይሄ ባህል ከምን ነው ይከበራል ለአንሰስተሮቻችን ክብር አለን አንረሳቸውም ስራቸውን እናስታውሳለን ቤተሰቦቻችን ታላላቆቻችን የሀገር መሪዎቻችን በእኛ ውስጥ ልዩነት ያመጡ ሰዎችን አንዘነጋም ብለው እነዚህን ሰዎች ሊያከብሩ ቀን ወስነው የሙታን ቀን ተብሎ ይከበራል ያከብራሉ የሚገርመው ፐርዣኖችን በዚህ መልክ ለሙታኖቻቸው ከፍተኛ ክብር ይሰጣሉ። ስለዚህ ነህሚያ አርጤክሰስ ሊረዳው በሚችለው አይነት ንግግር ነበር የተናገረው። ልብ በሉ፣ አርጤክሰስ ምን ሆናል ብሎ ሲናግ ሲጠይቀው የሰጠው መልስ ሰውየው በባህሉና በቋንቋው እምቢ ሊለው የሚቀጥለውን ጥያቄ ሲያቀርብ ምን እንደሚያስፈልገው ምን እያለ እንደሆነ እንዲረዳው ስለፈለገ በትክክል ሊገባው በሚችለው ቋንቋ ሁኖ የተናገረው። የሚገርማችሁ ነገር ስለዚህ ነው ጥንቃቄ ማድረግ አለበት። ራእዮቻችንን ለሰዎች ኢንትሮዲውስ በምናደርግበት ጊዜ ከእግዚአብሔር የተቀበልነውን ምድር ላይ እንድንሰራው የተሰጠንን ያንን ሥራ ለሰዎች ለማሳየት ስንሞክር አነታገል ሊገባቸው በሚችለው ቋንቋ ነው መናገር ያለብን፣ ሐሳቡን ሊስቱት በማይችሉ እምቢ ሊሉ በማይችሉ በተለይ እነዚህ በሥራ ውስጥ ግድ መግባት ያለባቸው ሰዎች፣ እግዚአብሔር የሰጣችሁ ሰዎች በትክክል ይህንን ነገር መረዳት ስላለባቸው የምንናገረውን ነገር በትክክል እንቅጩን ሊረዱት በሚችሉት አይነት መልክ መቅረብ መቻል አለበት። እዚህ ጋር ነው ብዙ ጊዜ የሚበላሸው ራእዩ። ችግሩ የራእይ ሰጪው ችግር አይደለም፣ የእግዚአብሔር አይደለም ችግሩ። ወይም ኮምፕሊኬተድ አድርጎ ከሚገባው በላይ አመናፍሶት ልንረዳው የማንችለው ነገር አድርጎ አይደለም። እግዚአብሔር የሚሰጠን ግልጽና ግልጽ ነው። እንዴት አድርገን ወደ ሰዎች እንደምናመጣው እኛ ስለማናቅ፣ አንዳንድ ጊዜ ስለምንወሰድ፣ አጉል መንፈሳዊ ጨዋታ ስለምንጫወት፣ ማለት የሌለብን ማድረግ የሌለብን መሆን የሌለብንን ነገር ይዘን ጥፍት ብለን ያን ጊዜ አደጋ ውስጥ እንድንገባ ይሆናል። ራእዩ እንዲበላሽ ይሆናል። ነህምያ የተናገረውን ነገር ነው ንጉሱን የጠየቀው ንጉሱንም ንጉስ ሆይ ንጉስ ሺህ ዓመት ይንገስ የአባቶቼ መቃብር ያለባት ከተማ ተፈታለችና በሯን በእሳት ተቃጥላለችና ፊቴ ስለምን አይጣያዘናል አርቴክስስ ይሄንን ምስል ያደርግ አይችልም በጣም ለአንሰስተሮቻቸው ለሞቱ ዘመዶቻቸው ለታላላቆቻቸው በጣም ከፍተኛ ክብር የሚሰጥ ሶሳይቲ ስለሆነ ነህምያ በዛ ቋንቋ ነው የመጣበት እንዲገባው ነው የአንሰስተሮቼ መቃብር ያለባት ከተማ ተፈታለች፣ ቅጥሯን በሳት ተቃጥሏል ወድማለች፣ ብሎ ሲናገረው ገባው። ለምን እንዳዘነ ገባው። ምክንያቱም እሱ በዚህ ሀዘን ውስጥ አልፏል። በጦርነት ያለፉ ዘመዶች፣ በጦርነት ያለቁ የእሱ ጓደኞች፣ ጀነራሎች፣ ቤተሰቦች አሉት። ታሪኩን ያቃል። ስለዚህ ገባው። ወገኖቼ ወይ እያልኳችሁ ያለሁት ይገባናል ወይ? እንዴት አድርገን ነው እኛ ራእዮችን እግዚአብሔር የሰጠንን የሸክማችን መሬት ረግጦ ራእይ ተቀብለን መፈጸም ወደምንችልበት ጉዳይ ውስጥ እንድንገባ ከሰዎች ጋር እንድንው ኮሚኒኬት የምናደርገው በጣም መንፈሳዊ ሰዎች በጣም አደገኞች ነን። ኮሚኒኬሽን ላይ ሁሉን ነገር መንፈሳዊ ስለምናደርገው መሬት ላይ መኖራችንን ስለምንረሳው የባጤ ቁጡን እያወራን ከሚገባው በላይ አመናፍሰ ነው። ዋና ሚስጥሩ ተዘንግቶ ራእዩ መሄድ የሚገባው የሚገባውን ሳይቀር ያህል ሳይሄድ መሃል ላይ ሊቀር ይችላል። ሀው ዩ ኮሚኒኬት? እንዴት ነው ይህንን ራእዩ ወደ ሰዎች ልብ እንዲገባ የምትናገሩት ፕሬዘንት የምታደርጉት? ጥንቃቄ ጠይቅ። በሚገባው ቋንቋ ነው የነገረው። በሚገባን ቋንቋ መነጋገር መቻል አለብን። ለዚህ ነው ሆን ብሎ ነው ይህንን የተናገሩ ነው የሚያባይተው። ወይ ኢየሩሳሌም ፈርሳለች፣ ያው ዘመዶች የሞቱ እኔ ከዛ አደለሁ ታውቅ የለ የእኛ ከተማ ዘመዶ ፈርሳለች። እና እሱን ያሳዘነ ምን አላለሁ ብዙ ሊለው የሚችለው ነገር አለው። ነገር ግን ሊገባው የሚችለውን ነገር ነው የነገረው። ይሄ ወሳኝ ነው አስምሩበት። ሁለተኛ ልክ ይሄንን ሲለው ንጉሱ ምን ትለምነኛለህ ብሎ ጠየቀ። ሁለተኛ አሁን ተግባብተዋል። የነገሩን ክብደት ለምን ፊቱን እንዳጠቆሩ ለምን እንዳሳዘነው አሁን በደንብ ገብቶታል። ስለዚህ ምን ላርጋል? ምንድን ነው የምናደርገው? ምን ጥያቄ ጠየቀው ይሄ ብላንክ ቼክ ነው የሰጠው ምን እናድርግ ብሎ ሲጠይቀው በቃ በእናንተ አንዳንድ ወታደሮች ስጠኝና እዛ ከተማ ያሉትን አንዳንድ ሰዎች አስወጥቼ በቃ ብር ከሰጠኝ ልሰራውችል አላለው አራዳ ጴንጤ አልነበረም ነህ የሸክም ሰው ነው የሸክም ሰው ነው ሸክም ምን ያደርጋችኋል የጸሎት ሰው ያደርጋችኋል ብያችኋል ኦኬ፣ ነህምያ ምንድን ያለው? ልክ ምን ትለመነኛለች? እኔም ወደ ሰማይ አምላክ ጸለይኩ ይላል። እኔም ወደ ሰማይ አምላክ ምን አረግኩ? ጸለይኩ። ምን ላርግል ሲለው ቅድም እንዳልኳችሁ ረበናያጥ በጣ ትንሽ ገንዘብ ከሰጠኝ ወታደሮች ምናምን አሪፍ አሪፍ ወታደሮች ሰጠኝና እዛ አካባቢ ያሉ ጭሉ ሊዎች ምናምን አጠራርቼ በቃ ሰብሰብ ብለን ሰራርተን አራዳ ጴንጤ ኖ፣ እንደዛ አልነበረም። የዚህ ዘመን ሰው አይደለም። ምንድን ያደረገው በእግዚአብሔር በሰማይ አምላክ ፊት ጸለይኩ ይላል። እግዚአብሔር ሆይ ብላንክ ቼክ ተሰጥቶኛል፣ ምን ላድርግ? ምን ልበለው? ለንጉሱ ምን መልስ ልስጠው? ብሎ ነህሚያ ተናገረ። ይውላችሁ ጥበብ እንዴት ወሳኝ ነገር መሰላችሁ። ራእዮቻችሁም ፕራክቲካል መሆን ሲጀምሩ የመጀመሪያውን ስቴፕ አልፋችሁ፣ አሁን ሰዎች በዚህ ራእይ ውስጥ ገብተው ምን እንስራ ሲባል ራሱ የእግዚአብሔር መንፈስ ማን እንደሚሰራ ምን እንደሚሰራ ይደልድልላችሁ እንጂ እናንተ ራሳችሁ መታችሁ በስጋና በአይምሮ ጥበብ ነገሮችን ለማስኬድ አትሞክሩት። አታድርጉም እናድርግ ለዚህ ነው ብዙ ጊዜ መሃል ላይ ነገሮች የሚጨነግፉት። ትልቅ ነገር ተሸክመን አንድ እርምጃ የማንሄድበት ምክንያት ምንድን ነው? እግዚአብሔርን ከካልኩሌሽን ከፎርሙላ ውጭ አድርገን በስጋና በደም ጥበብ ስለምንሄድ ነው ጥበብ ነው ይሄ። ስ ዊዝደም ፓወርፉል ዊዝደም። ምን ላድርግ ብሎ በእግዚአብሔር ፊት መጸለዩ በጣም ይገርመኛል። ጊዜ ነው የወሰደው። መንበር አስቴር ንጉሱ አርጤክሰስ የዚህ ሰውዬ የዚህኛው አርጤክሰስ አባት ጋር ስትገባ በትሩን ዘንግቶ ው ከነካችሁ በኋላ ምን ላድርግልሽ ነው ያላት። ይሄ ጥያቄ እኔ ብሆን ምን ላድርግልህ ብሎ አንድ ንጉስ ሲጠይቀኝ፣ በተለይ ደግሞ ያለ ጊዜዋን አይገባችሁ። ሪስክ ወስዳን አይገባችሁ። ህይወቷን አሲዛን አይገባችሁ። ልትገደል ትችላለች። በትሩን ላይሰጣት ትችላለች። እንዴት ብትንቅኝኑ ያለ ጥሪ የምትመጪው ብሎ ሊቆጣ ይችል ነበረ። የእግዚአብሔር ሞገስ የእግዚአብሔር ሀሳብ ስላለ ግን ንጉሱ ምን አለ? በትሩን ሰጣት። በዛን ጊዜ አስቴር ጥያቄ ስትጠይቅ ምንድን ነው ያለችው? ወደ ግብዣ ይና ነው ያለችው። እንዴ ሪስክ ወስደሽ ልትገደይ እኮ ትችይ ነበር። እንዴት ነው ወደ ግብዣ ለመጥራት ንጉሱ ፊት የምትገቢው ተብላ ልትጠየቅ ትችላለች። አደጋ ነው። እንዴት ነው እንዴት ነው ያሰበችው? አያችሁ፣ ዊዝደም ነው። ንጉሱ ሪስክ ወስዳ አስቴር እሱ ጋር ለምን እንደመጣች ሲያብጠለጥለው ነው ይኖርም ምዕራፍ ሰባት እንቅልፍ የአስቴር መጽሐፍ ስታነቡ ከንጉሱ ጠፋ ያለበት ምክንያቱ ምን አስባ ነው አስቴር እንደዛ አይነት ሪስክ ወስዳ ወደ ግብዣና ያለችን የሚለው ነገር ጭንቅላቱን ይዞታል። ቆየበት። እሷም በረን ያስከፈተችው አሁን ንጉሱን ለብቻው ለታገኘው ነው የፈለገችው። ግን አዛ ሞመንት በትሩን ሲሰጣት እየጮኸች ስንጠፋ ግድ አይለህም ወይ ብላ ያዘኝ ልቀቀኝ ብትል ያ ሁሉ ጸሎት፣ ያ ሁሉ ፕሮጀክት አፈር ድሜ ይበላ ነበር። ዊዝደም ስብስብ ያለ የተረጋጋ አካሄድ ያስፈልጋል። ወገኖች፣ ወይ ነህምያ የሚያደርገው ከዛ የተለየ አይደለም። ዊዝደም ነው። አልቸኮለም ንጉሱ ምን ላድርግልህ አለኝ ብሎ ነህሚያ የማይገባ ነገር አላደረገም ወደ እግዚአብሔር ወደ አምላክ ሄዶ በሰማይ አምላክ ፊት ጸለይኩ ነው ያለው የሚቀጥለውን ስቴፕ ላይ ይሄ ነው የሚያስፈልጋችሁ አሁን ሰዎች በእናንተ ዙሪያ ተሰብስበዋል አሁን ሰዎች እናንተ አካባቢ አሉ አሁን ምን እንስራ እያላችሁ ነው ወገኖች ወይ ይሄን ጥያቄ መመለስ ያለበት ራሱ እግዚአብሔር ነው ማን ምን እንደሚሰራ እንዴት እንደሚሰራ ሊያመላክታችሁ የሚገባው የእግዚአብሔር መንፈስ መንፈሱ ጸለይኩ አለ። ከዛ መጣ ከጸለየ በኋላ ንጉሥ ደስ ቢያሰኘው ባሪያም በፊት ሞገስ ቢያዝ ቢያገኝ፣ ዋና ሐሳባችን ምዕራፍ ሁለት ከቁጥር አንድ እስከ ስምንት ነው እሰራው ዘንድ ወደ ይሁዳ ወደ አባቶች የመቃብር ከተማ ስደደኝ አልኩት ይላል። እሰራው ዘንድ ስደደኝ፣ ላከኝ፣ እሰራው ዘንድ ላከኝ በቃ ምን ላድርግልህ? ሲለው ላከኝ። ወታደርኩ መላክ፣ ሰራተኞች መላክ ይችላሉ። አንተ መሄድ የለብህም። ላከኝ። በጣም ግን እዚህ ጋር አይገረመኝ። ከቤተ መንግስት ወጥቶ ያንን ከመሰለ ቦታ ወጥቶ አንድ ሰው ንጉስን ማገልግል ሊያውም the most powerful man of that ancient world በጣም ትልቅ ንጉስ ትልቅ ትልቅ ንጉስ የመጨረሻው ቀይ የተፈራው ንጉስ እሱ ቤተ መንግስት ውስጥ በክብር የሚኖር ሰው እሰራው ዘንድ ስድብ ወዳለበት፣ ጉስቁልና ወዳለበት፣ ውርደት ወዳለበት፣ ሞት ወዳለበት፣ ሀዘን ወዳለበት ወደ አባቶቼ ከተማ ስደደኝ ብሎ ሲሄድ ምን አይነት ሸክም ቢኖረው ነው? በቃ ግልጽ ነው። ነህምያ ህዝቡን የሚወድ ለህዝቡ ልብ ያለው ሸክም ያለው ሰው ንግስቲቱን ባጠገቡ ተቀምጣ ሳለች ንጉሱ መንገድ እስከ መቼ ድረስ ይሆናል መቼ ስትመለሳለህ አለኝ። ምራፍ አንድ ቁጥር ስድስት ንጉሱም ይሰደኝ ዘንድ ደስ አለው እኔም ዘመኑን ቀጠርኩለት ይላል። ለምን ደስ አለው? እስኪ በዛ ጊዜ ታሪክ ስታጠኑ፣ አርቴክሰስ ራሱ ችግር ላይ ነው። የፖለቲካ ችግር ላይ ነው። ግብፅና ግሪክ አንድ ላይ ሆነው ጦርነት ሊጀምሩ ነው። የባህር ኃይል ጦርነት ጀምረውበታል። ምምር ሶሪያ አካባቢ ያሉ ሰዎች እዛው ኢየሩሳሌም አካባቢ ያሉ ሰዎች አመጽ ቀስቀሰዋል እያመፁ ነው። ግብራን ከፍል ምናምን የሚባል ነገር አለ። ስለዚህ አንዳንድ ቦታ ላይ እዛ በተለይ ሚድልስት አካባቢ፣ እንደ ሶሪያ አካባቢ፣ እንደ ሊባኖስ አካባቢ ያሉት ሰዎች እያስቸገሩ ነው እዛ ኢየሩሳሌም አካባቢ። ስለዚህ ነህሚያን የመሰለ ታማኝ አገልጋይ ልኮ ያንን ቦታ ስቴብላይዝ ማድረግ መቻሉ በራሱ ለአርጣኤርሴስ የሚሰጠው ጥቅም እንዳለ ስለተረዳ ነው እዚህ ጋር ንጉሱም ደስ አለው የሚለው ከራሱ አንግል ሲያየው ይሄ ነገር እኔንም ያግዘኛል ብሎ ስላሰበ ማለት ደስ አለው። እኔም መቼ እንደምመለስ ዘመኑን ቀጠርኩለት ብሎ ይናገራል። መጨረሻ ላይ ንጉሱ። ሶስት ነገር ነው ነህምያ የፈለገው። አንደኛ ሪሶርስ ነው የፈለገው። እንጨት መስሪያ ደን ጠባቂውን አሳፍን ደብዳቤ ጽፈ እንዲሰጠኝ አድርግ ይላል። ሁለተኛ በመንገድ ላይ የሦስት ወር መንገድ ስለሆነ ጠባቂዎች፣ ሴኪዩሪቲ እንዲሰጠው በመንገድ ላይ የሚጠብቁት ወታደሮች አብሮት እንዲሄዱ ይጠይቃል ማለት ነው። በሶስተኛ ጊዜ ነው ይህን ያህል ጊዜ ብሎ ጊዜ ቀጠርኩለት ብሎ ይናገራል። እነዚህን ሶስት ነገሮች ነው ከአርጤክስስ የተቀበለው። ግን ዋና በዋናነት ግን ፈቃድ በቃ እሰራው ዘንድ ስደደኝ ብሎ እንዲፈቅድለት ጠየቅ። ያንን ያደርገው ጸልዩ ነው። ምራፍ ሁለት ከቁጥር አንድ እስከ ዘጠኝ እስከ ስምንት ያለው ክፍል ዋናው ሀሳቡ ይሄ ነው። ኮሚኒኬሽንና ራእያችሁን ለሰዎች እንዴት አድርጋችሁ ነው የምታሳዩት? ካሳያችሁና ነገሮች መግባባት ላይ ከደረሳችሁ በኋላ እንዴት አድርጋችሁ ነው የምትደለድሉት? እንዴት አድርጋችሁ ነው የምታሰሩት የሚለውን ነገር ራሱ እግዚአብሔር የእግዚአብሔር መንፈስ ሰዎችን በዙሪያችሁ፣ እነማን ምን መስራት እንዳለባችሁ ሊያመለክታችሁ እንደሚገባ እነዚህ ሁለት ሐሳቦችን አጥብቃችሁ እንድትይዙ ነው። ምዕራፍ ሁለት ከቁጥር አንድ እስከ ስምንት ያለው ሐሳብ የሚያመለክተን እንዴት እነኛ ብዙ ጊዜ የሚበላሹብን ብዙ ስለምናወራ ነው። ብዙ ጊዜ ከሽፎ የሚቀረው ማለት የማይገባንን ነገር እያልን ነው። ማድረግ የሚገባንን ነገር ሳይሆን ማድረግ የሌለብን ነገር እያደረግን ነው። ስለዚህ ሰብሰብ ብለን ራሳችንን እንፈትሽ፣ ቼክ እናድርግ። ለምንድን ነው መንገድ ያለ ነው? ምንድን ያደረጉት? ከነዚህ ከሁለቱ አንዱ ይመለከተዋል። ለምንድን ነው ዛሬ ስታክ ያደረኩት? በዙሪያ የተሰበሰቡ ሰዎች እነማን ናቸው? ሁለተኛ እንዴት አድርጌ ነበር ሰዎችንስ ያስቀመጥኩት? መቀመጥ የሌለባቸው ቦታ ላይ ያስቀመጥኳቸው ሰዎች አሉነ? ቼክ እናድርግ። ለምንድን ነው የተስተጓጎሉ? ለምንድን ነው ሜዲያ ቃቱ የሚለውን ጥያቄን ጠይቅ። ራእይ ተቀብላችሁ ደግሞ ለመንቀሳቀስ ሀሳብ ላይ ያላችሁ ሰዎች እነዚህን ሁለት ነገሮች እንድታስቡ ፈልጋለሁ። በመጀመሪያ ደረጃ እንዴት አድርጌ ነው ፕሬዘንት ማደርገው የሚለውን ዊዝደም ከእግዚአብሔር መቀበል አለባችሁ። በሁለተኛ ደረጃ ደግሞ ራሱ እግዚአብሔር እነማን በዚህ ራእይ ውስጥ መካተትና የቱ ጋር ተቀምጦ ምን መስራት እንዳለባችሁ ሊያመለክታችሁ ይገባል። ራእዩን የሰጣችሁ ራሱ እግዚአብሔር ስለሆነ ግድ ይለዋልና እነማን ምን መስራት እንዳለባችሁ እኩል ሊያመለክታችሁ ይችላል። በዚህ መልእክት እንደተጠቀማችሁ በጣም ተስፋ አድርጋለሁ። ሀሳባችሁ መስማት የተረዳችሁትን ነገር ለሌሎች እንድታካፍሉ ኮመንት መጽሐፋችሁን እንዳትረሱ በጣም ላሳስባችሁ እፈልጋለሁ። ለቻናላችን እንግዳ ከሆኑ ቤተሰብ እንዲሆኑ ሳብስክራይብ ማድረግንም እንዳትረሱ ላሳስባችሁ ፈልጋለሁ። በሚቀጥለው ጊዜ የቀረውን ምዕራፍ ሁለትን የሰማይ አምላክ ያከናወነልናል እኛም ባሪያዎቹ ተነስተን እንሰራለን የሚለውን ሀሳብ አጠንክረን እናያለን። አብራችሁ የነበርኩት ወንድማችሁ መሃሪ ነኝ። መልካም ጊዜ